የዲፕሎማቶች መንደር በሆነው ሳር ቤት ከዚህ ቀደም የአፓርትመንቶችን ሽያጭ ላመለጣችሁ ታላቅ የምስራች ይዘንላችሁ መጥተናል። ባለ ሁለት መኝታ 57 ሚሊየን ጠቅላላ ክፍያ፣ ባለ ሶስት መኝታ 99 ሚሊየን ጠቅላላ ክፍያ እንዲሁም በ20 ፐርሰንት ቅድመ ክፍያ የቤት ባለቤት መሆን ይችላሉ። በተጨማሪም በአዋሬ ባለ አንድ መኝታ 55 ሚሊየን፣ ባለ ሶስት መኝታ 74 ሚሊየን ጠቅ

ላላ ክፍያ እንዲሁም መቶ ፐርሰንት ሲከፍሉ 35% ቅናሽም ያገኛሉ። ለበለጠ መረጃ በ09875874 ላይ ይደውሉ። ሰላም እንዴት ናችሁ ውድ የዩቤልቲዩ ተከታታዮቻችን እንደምን

ተመልካዮቻችን ሰላም ቢያቸው። በደንብ አንቺ እኮ እያወራሻቸው አይደለም። እንዴት ናችሁ ውድ ተከታታዮቻችን? እኔ እንትን ብዬ አይደለም፣ ግን ስላልተመች ነው ያለበት ሁኔታ፣ በደንብ ለማውራት ስላልተመች ነው ዝም ያልኳችሁ። ግን ባለኝ አጋጣሚ እያወራሁ እየተጫወትኩ ነበር። ሞር አንተ ና እቤት ነህ አንተ። እራሱ ለነገሩ እኔና እቤት ለሞር ስንጫወትም ስናወራም የነበረው ተመልካዮቻችን። እንግዲህ ዛሬ የምንገኘው

ሶስተኛ ቀናችንን በፓራዳይዝ ሆቴል እንግዲህ እንገኛለን። ማነው ተመልካቾቻችን፣ የት ነው የምንገኘው? ፓራዳይዝ ሆቴል እንገኛለን። አዎ ዛሬ ሶስተኛ ቀናችን ነው። በጣም ጥሩ እንክብካቤ ነበረው። በጣም ጥሩ የጽዳት አገልግሎት ነበረ። ከምንም በላይ ጽዳት አስቧል። እሱ ሳይኖር ሌላ ክፍል መግባት ራሱ ይደብራል። ግን በቃ ጽድት ያለ በየቀኑ ነው አንሶላው ራሱ የሚቀየረው። እውነት ደስ ይላል። በጣም በጣም

ሁሉን ነገር በቃ ተመልካቾች ከምላችሁ በላይ አልጋውም፣ መንገዱም ሰርቪሱም፣ ሬስቶራንቱም እያንዳንዱ ነገር በጣም በቃ ነው። በጣም ከምላችሁ በላይ ማለት ነው። ሁላ መሬቱ እንደዚህ በቃ በቃ ነው የሚያጸሩት በቃ

ብዙ ነገሩ በጣም ደስ የሚል በጣም ማንነት ተመካቾቻችን ነው። እዚህ አሁን ተመካቾቻችን ሶስተኛ ቀን የመጨረሻ ቀናችን ነው። እናሳያችሁ። ምን እንደተሰማሽ በደንብ አድርገሽ ትነግሪኛለሽ፣ እሺ። እዛው ውጭ ተመካቾቻችን፣ አሁን ይብላችሁ። በቃ ቢው፣ አይጠገምም፣ አይጠገምም ስላችሁ በቃ። ምን አለፋችሁ ያው እንዴት እንደሚያምር

ይህ የፋሚሊ ሩም ምናምን ነው። ፋሚሊ ምናምን ከሆናችሁ እዚህ መታችሁ ፈታ ማለት ትችላላችሁ። ይህ ሙሉ ቤቱ የፋሚሊ ነው። እዚህ ጋር ምግብ መብላት፣ መጫወት፣ መሳቅ ትችላላችሁ። ቪዩም እንደምታዩት በጣም የሚያምር ገራሚ የሆነ ቪዩ ነው ያለው። ተመልካቾቻችን ላስጎብኝ እንዴ፣ እሺ። ይሄ እዛ ጋር የምታዩ ተራራ የእግዜር ድልድይ በመባል ይታወቃል። የእግዜር ድልድይ፣ እሺ። ኦኬ እንዴት ተባለ? በዚህ ጋር እንዳለ

እንግዲህ ከተሳሳትኩ አረሙኝ ተመልካቾቻችን፣ ትናንትና የት ነበር የሄድን? እዛ ውስጥ ነው የገባነው። የሚገርም ጊዜ ሰልፍ ነው የመጣ ነው። አሁን ደግሞ ዝናብ ይኸውላችሁ ተመልካቾች፣ እዚህ ስንመጣ ዝናብ ይዘንባል ብዬ አላሰብኩም። የመጣን ጊዜ መጀመሪያ ቀለም ዝናብ ዘነበ፣ ከዛ ሁለተኛው ቀን እግዚአብሔር ረዳን እና ሙሉ ቀን ፀሐይ ሆኖ፣ ትናንትና ማታ አይደለም፣ ሶስተኛ አይደለም፣ እሑድ፣ ሰኞ፣ ማክሰኞ፣ ዛሬ ህሮም ነው። እሑድ ነው የመጣ ነው፣ እሑድ ማታ ነው የመጣ ነው። ፍላይት ታውቃላችሁ

ከዛ እሑድም ማታ እየዘነበ ነበረ። ሰኞ እሑድ ልክ ማታ ልክ እዚህ ስንገባ ስናመጣት ጀመረ። ከዛ በቃ ሰኞ ነጋ። ሰኞ ነግሶ ወደ ፀጉሬን እስኪሰራ ምናምን እየጣለ ደሞ እንትን እየሆነ እየጣለ መጣና ማክሰኞ

ወደ ስራ ፊታችን ዙረን በደንብ ዝናብ ፀሐይ ሆኖ ዝናብ ሳይዘንብ ጥሩ ጊዜ አሳልፈን ትናንትና እናዋለን። ይኸው ዛሬ ሶስተኛ ቀን ፍላይታችን አራት ሰዓት ነው ጠዋት እና አሁን እዚህ አንድ ሰዓት ተኩል እየወጣ ነው አንድ ሰዓት ተኩል። የት እየሄድን እንደሆነ ንገራችሁ ተመከ ዋና እየሄድን ነው። ዋና ሰላኝማ፣ አልሄድም ለእናንተም ደግሞ ዋና ቦታውን ሳላሳያችሁማ

አለይ ድም ብዬ ይሄው እኔ ለሆን ጥሉ እያልኩ ይያልኩ ይሄደና ከቻች ለማንኛው በጣም ደስ የሚል ሰርቪስ ደስ የሚል ነገር ነው እያሳለፈን የምንገኘው ገኘው በጣም በጣም ኛማ መስከን መፈልገው ሰዎች አሉ። አንደኛዋ ወይም አንደኛው እግዚአብሔር ተመሰገነ ይሁን። ሁለተኛው ደግሞ ቤሌዛ ሜካፕ የሰራቻት ሰራቻት በጣም እና በጣም

ስትሄድ ሊያስቸግርሽ ይችላል አየሩ ሙቀቱ ብላ የምታስተካክልበትን እቃዎቿን ሰጥታት አስተካክላት እንደ እንደሚሰራ አሳይታት አስቀስማት የላከቻት በጣም የዛኔ ካ በጣም እናመሰግናለን። አራሻዋን እና ስልክ ቁጥሯን እዚህ ላይ በምታየሱ ቁጥር እንዲሁም የቲክቶክ ፔጅ የገባችሁ ሰራናችኋን ያችሁ ማዘዝ ትችላላችሁ። ቀድማችሁ ቀጠሯ ሲሶ በጣም

ብዙ ሰው ስለሚሄድ በጣም የታወቀች ቦሌ ያለች የምትባል ሜካፕ አርቲስት ስለሆነች ቀድማችሁ ደውላችሁ። በደንብ ሰርቪሷ በደንብ የሚገርም ነው። ቆንጆ አርጋ አስተናግዳ እንግዲህ ትሞሽራችኋለች ማለት ነው። ከዛ ቀጥሎ ደግሞ ቴዲ ጓደኛችን ዘመናዊ ልብሶችን በመስራት ይታወቃል። በጣም ከተማችን ላይ መርካቶም ሰሚትም ሱቅ አለው።

በጣም ጎበዝ ባለሙያ ነው። ብራይት ልብስ እንልበስ ብለን ስናስብ እንዴት ወዲያውን አይ አይ እንዴት ዝናቡ ደስ ይልም ተመካሽ በጣም ይመቆበታት ና በጣም እናመሰግናለን። እንደዚህ ፋ ያደረገ እንደዚህ ቤሎ እስኪመስል ድረስ ቆንጆ ልብስ ያለበሳት እሱ ነው። አዎ በሰውነት ዋለክ ሰርቶላት፣ ለኔም ሰርቶልኝ ከዞጪም እንግዲህ ሌላም ልብስ አለ እዚህ ታይም ስላልበቃንና እንዳልኳችሁ ብዙ ሀፕን ያደረጉ ነገሮች ስላሉ

እነሱን ከነሱ አንጻር እንግዲህ ፎቶ አልተነሳንበትም። አዲስ አበባ ፎቶ ሹት ይኖረናል ስቱዲዮ እና አንዳንድ ቦታዎች ላይ ከሱ ጋር እና ሌላ ቪሎ የስቱዲዮ ቪሎ አድርገን እንነሳለን ማለት ነው። ተመካቢዎቻችን ማንኛውም ይሆላችሁ። ስፓው ሁሌ የጽዳት እንዳለ ነው። ለምትያዝ ስፓው ይህን ይመስላል። ዋናው እዛ ጋር ነው።

ኃይለኛ ዝናብ እየጣለ ነው። ተመልካቾቻችን ሌላ ጊዜ ደግሞ ሌላ ጊዜ ደግሞ በመዝናናት እንመጣለን። ለመዝናናት በቃ ፐርፐስ ለመዝናናት መጥተን ደግሞ አሪፍ ጊዜ እናሳልፋለን። ምናልባት ሌላ ቦታ ደግሞ ምርጫችን ስላየ ነው። ምርጫችን ደግሞ ሌላ ቦታ ልናደረግ እንችላለን ማለት ሌላ ሀገር ሌላ ከተማዎች ልናደረግ እንችላለን እንጂ

አይቀርም መምጣታችን። ብቻችን አይደለም ደግሞ ከሌላ ሰው ጋር እነ ማዘር መተዋል እዚህ እና አዲስ መተዋል አቤል መጣ ነው ከምን ቀሩት ከኔ ነው ጋር ምን መጣ ይችላል። እሺ፣ ስለዚህ ተመልካቻችን የነበረን ጊዜ እግዚአብሔር ይመስገን በጣም ቆንጆ ነበር። ጥሩ ጊዜ አሳልፈናል። ባለችን ጊዜ ጥሩ ፎቶና ቪዲዮ አስቀምጠናል። በደንብ ታዩታላችሁ ደግሞ ስንለቅላችሁ። ተመልካቻችን ዝናውና ዝናቡማ ዝናውማ

ዝናቡማ ደንበር ነው። አሁን ይሄ ወደዋ ነው ዋና ዝናብ እየዘነበ ነው ግን አይ ችግር የለውም። ለኔ ምንም ሐፍር ያደርግ በጣም

እሺ እንግዲህ ተመልካቾቼ፣ ለውድ አድናቂዎቼ ታላቅ ቅናሽ ከየ ፒክቸር ስጦታ ይዘንላችሁ መጥተናል። ሰርጋችንን ምክንያት በማድረግ በጣም ደስ ስላለን አብራችሁን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

የዲፕሎማቶች መንደር በሆነው ሳር ቤት ከዚህ ቀደም የአፓርትመንቶችን ሽያጭ ላመለጣችሁ ታላቅ የምስራች ይዘንላችሁ መጠናል። ባለ ሁለት መኝታ 5.7 ሚሊዮን ጠቅላላ ክፍያ፣ ባለ 3 መኝታ 9.9 ሚሊዮን ጠቅላላ ክፍያ እንዲሁም በ20 ፐርሰንት ቅድመ ክፍያ የቤት ባለቤት መሆን ይችላሉ። በተጨማሪም በአዋሬ ባለ አንድ መኝታ 5.5 ሚሊዮን

ባለ 3 መኝታ 7.4 ሚሊዮን ጠቅላላ ክፍያ እንዲሁም 100% ሲከፍሉ 35% ቅናሽም ያገኛሉ። ለበለጠ መረጃ በ0980 7584 ላይ ይደውሉ።

ፓራዳይዝ መታችሁ እሚገርም ጊዜ ታሳልፋላችሁ። በኔ ይባችሁ፣ 45 መምጣት ስታስቡ እዚህ ሆቴል መታችሁ ጊዜ የማይረሳ ጊዜ ታሳልፋላችሁ። አሁን ደግሞ ብቻችን

ሰዎች መንደር በሆነው ሳር ቤት ከዚህ ቀደም የአፓርትመንቶችን ሽያጭ ላመለጣችሁ ታላቅ የምስራች ይዘንላችሁ መጥተናል። ባለ ሁለት መኝታ 5.7 ሚሊዮን ጠቅላላ ክፍያ፣ ባለ ሶስት መኝታ 9.9 ሚሊዮን ጠቅላላ ክፍያ፣ እንዲሁም በ20 ፐርሰንት ቅድመ ክፍያ የቤት ባለቤት መሆን ይችላሉ። በተጨማሪም በአዋሬ ባለ አንድ መኝታ 5.5 ሚሊዮን፣ ባለ ሶስት መኝታ 7.4 ሚሊዮን ጠቅላላ ክፍያ

እንዲሁም መቶ ፐርሰንት ሲከፍሉ 35 ፐርሰንት ቅናሽም ያገኛሉ። ለበለጠ መረጃ በ098 75874 ላይ ይደውሉ።